ፓርቲ ላይ ኮይን መሰብሰብ እንችላለን የሚለው፣ በመጀመሪያ አፕሊኬሽን ላይ እንገባለን። ከዚ አፕሊኬሽን ላይ ስንገባ እዚህ ጋር ከታች ሶስት አይነት አማራጮች አሉ። እዚ ጋር የላይፍ ምልክት አለች። ይሄ ደግሞ የፓርቲ ምልክት ነው። ይሄ ደግሞ አንዳንድ መረጃ የምናይበት ቦታ ነው። ይቺ ደግሞ ቴክስት ምናምን የምንጻፍበት ቦታ ነው። ይቺ ደግሞ የአምፖል ምልክት እየሰራ ነው፣ ፖይንት ነው፣ ኮይን የምናገኝበት ቦታ ነው። ሶ ፓርቲ የምንሰራው እዚ ጋር እንዴት ነው? እዛ ጋር ከላይፍ ቀጥሎ ያለችውን ፓርቲ የምትለው ስንነካ እዚ ላይ ካረጋችሁት ኦሬዲ የእናንተን ፓርቲ መክፈት ነው። ስለዚህ እዚ ላይ እንዳታረጉት፣ እዚ ላይ የምታደርጉት የእናንተን ፓርቲ ለከፍቱ ስትሉ እዚ ላይ የሚመጣላችሁ ማለት ነው። ሰው እናንተ የምታረጉት ምንድነው? እነዚህ ፓርቲ ነው የሚባሉት፣ እነዚህ እነዚህ ፓርቲ ነው የሚባሉት። አንዱ ጋር እንገባለን። ለምሳሌ እዚህ ጋር እንገባና እንዴት ነው ኮይኖችን የምንሰበስበው ለሚለው ማለት ነው። አሁን እኔ ሰብስቤ ስለጨረስኩ ነው። እኔ ወስጄ ስለጨረስኩ ነው። ምንድን ነው የምታደረጉት እናንተ? እንደዚህ አይነት ቦታ ስታገኙ፣ እንደዚህ አይነት ቦታ ስታገኙ፣ እዚህ ጋር ክፍት ወንበር ላይ ትቀመጣላችሁ። ክፍት ወንበር ላይ አሄ፣ ይሄና ይሄ የሴቶች ወንበር ነው። ወርቃማው ወንበር የሴቶች ወንበር ነው። እዚህ ጋር አንዳችሁ አንዱ ጋር ተቀመጡና እዚህ ጋር ከላይ የሚቆጠሩ ቦክሶች አሉ ከላይ የሚቆጥሩ ቦክሶች አሉ ኦልሬዲ እኔ ወስጄ ስለጨረስኩ ነው እዚህ ጋር የማይኖረው ያቺን ቦክስ ዜሮ ዜሮ ስትል እዚህ ጋር ጠቅ እያደርጋችሁ ትወስዳላችሁ እዚህ ጋር ትመጣለች ማለት ነው ሶ ፓርቲ የምንለው እነዚህ ናቸው እነዚህ ናቸው ፓርቲ የምንለው እነዚህ ነዚህ ፓርቲ ይባላሉ ወንበር ይዛችሁ የምትሰሩት ስራ ነው ወንበር ይዛችሁ እነዚህ ሰው ሲያወሩ ምናምን አሁን ይሄ ሰውየው ላይቭ አድርጎት ነው። ይችም ላይቭ አድርገው ነው። ፓርቲ የመቀመጫ ቦታ ያለበት ነው። ይሄ እንደነዚህ አይነት ቦታዎች ፓርቲ ነው የሚባሉት። እዚያ አንዱ መቀመጫ ጋር ተቀመጡ። ከላይ ከለዚህ ጋር ቦክሶች አሉ። እነዛን ቦክሶች መሰብሰብ ጠቅ ያረጋችሁ መውሰድ፣ ጠቅ እያደረጋችሁ መውሰድ እንዴት አርገን በቀላሉ ኮይኖችን እንሰበስባለን? በዚህ መንገድ እንሰበስባለን ማለት ነው። ወይንም ደግሞ ከፈለጋችሁ የራሳችሁ ቤት የራሳችሁ ቤት ኮይኖችን መሰብሰብ ስትፈልጉ ደግሞ ባክት መልሱ ና ይስልካችሁ እዚህ የቴክስት ቦታ ውስጥ አንድ ትገቡና የራሳችሁን ኤጀንት ትፈልጋላችሁ። አሁን ለምሳሌ አሁን እኔ ኤጀንት ነኝ። አሁን የእኔን ፓርቲ እኔ ፓርቲ ሳስቀምጥላችሁ እዚህ ጋር ያለው ካን አንዱ እዚህ ጋር ካሉት አንዱ የኔ ፓርቲ ምልክት የተቀመጠ የፓርቲ ምልክት ሳይን ትታያችኋለች እና እዛች ሳይን ላይ እሷን ስትነኪት ፓርቲ ላይ በቀላሉ መቀመጥ ትችላላችሁ። ፓርቲ ላይ በቀላሉ መቀመጥ ትችላላችሁ። አሁን እንደዚ አይነት ምልክት ስናይ ምንድን ነው ይሄ ሰው ወይም ይቺ ሰው ላይቭ ላይ ነች፣ ኦንላይን ነች እንደማለት ነው እዚህ ጋር ግን ያለችው ወደ ላይ ወደ ታች ምልክት ካሳየች ላይቭ ላይ ነች። ቢጫ ምልክት ካሳየ ደግሞ ፓርቲ ላይ ነው ማለት ነው። እንደዚህ በማድረግ በቀላሉ ፓርቲ እንሰራለን ማለት ነው። እንደዚህ በማድረግ ፓርቲ እንሰራለን በቀላሉ።